በጸጋ ለመካፈር ወስኜ የወጣው ሰው መጽሐፍ ሲናገር፣ ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርናል። ታስታውሳላችሁ፣ እነ እስጢፋኖስ በድንጋይ ሲወገሩ፣ ስለዚህ ወንጌል ነው። እነ ዮሐንስ በሰይፍ ስለት ሲቀሉ፣ ስለዚህ ወንጌል ነው። ስለ ራሳቸው ጥቅም ይመስላችኋል? እነ ጳውሎስ ተቀፎ ተደርገው ሲወረወሩ፣ ስለዚህ ወንጌል ነው። ወገኖቼ ታዲያ ዛሬ ሄት አለ ያ መከራ ዛሬ የትለ መጽሐፍ ቅዱስ በመከራው ጸጋን እንድናገኝ ይነግረናል በአንደኛው ጴጥሮስ መጽሐፍ ምዕራፍ አራት ከቁጥር አስራ ሁለት ላይ እንደ ዚህ ነገር ብሎ ገነቸ ወዳጆች ሆይ እንደ እሳት ይፈትናችሁ ስለሚሆነው መከራ ድንቅ ነገር እንደ መጣባችሁ አትደነቁ ነገር ግን ይላል ክብሩ ሊገለጥ ሐሴት እያደረጋችሁ ደግሞ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ ይላል የክርስቶስን መከራ መካፈል ምን አይነት ደስታ እንደሆነ ወገኖቼ ሆይ ምን አይነት ደስታ እንደሆነ ምን አይነት ጸጋ እንደሚያሰጥ ታውቃላችሁ? ሆይ ዛሬ የወጣችሁ ጀሮአችሁን ከብታችሁ እንድትሰሙኝ ይወዳለሁ። ስለዚህ ወንጌል ነው የምነግራችሁ። ሌላ ተረተረት አልነግራችሁም። ሌላ የሰለፎችን ወሬ አላወራችሁም። ወገኖቼ ሆይ ጀሮን የሚያሳክቅ የባል ቴቶች ወሬ አለ አስሮ ወደ እግዚአብሔር እንዳትሄዱ ብጭ ያደረጋችሁ ከዛ መውጣት ይጠበቅባት ነው። እንሰብካለን እንሰብካለን፣ መዳንን መዳንን፣ በማርያም በማርያም የለም፣ በገብርኤልም የለም፣ በጻድቃን ሰማዕታት የለም። መዳንን መዳንን ከአንድ እስከ ሰላሳ

እኔም ሃይማኖተኛ ነበርኩ፣ ቀናተኛ ነበርኩ። ነገር ግን ይሄ ቅናት እንደማያድን ገባ። ወገኖች ያው የሚያድን ኢየሱስ ነው። በጽሐፍ ቅዱስ የዚያኔ ቃል በሐዋሪ አስራ መጣጥ ምን አፋራት ተጻፈው ለታይዩና ዋልቦ ካሊ ይወት ዋልቦ ካሊ ዝም ተታይ ተሰማይ ዘይቷ ብለው ልደይቋለኝ ያ

ጸበል ጸዲቅ ምንታደርጉ ትችላላችሁ። ነገር ግን ያ በሰቦች የተሰራ ስርዓት እንጂ በመጽሐፍ ቅዱስ እውነት ተጽፎ አታገኙትም። በመጽሐፍ ቅዱስ ተጽፎ የምታገኙት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት የወረደ ከቅድስት ድንግል ማርያም የተወለደ በመልዕልተ መስቀል የተሰቀለ ስጋውን የቆረሰ፣ ድራማ ለመስራት አይደለም ወገኖቼ ሆይ ስለ ብዙዎች የኀጢአት ይቅርታ የፈሰሰብን የአንድ የኢየሱስ ክርስቶስ ደም ብቻ ነው። ለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ወደሙ ለኢየሱስ ክርስቶስ ያነጽሐን ደም ሁሉ ኀጣዊ ነ ይለዋል። የግዙ ቃል ሲተረጎም የልጁ የኢየሱስ ክርስቶስ ደም ከኀጢአት ሁሉ ያነጻሃል ይላል። አያችሁ ይህንን ቃል የምታገኙት በአንደኛ ዮሐንስ መጽሐፍ ምዕራፍ አንድ ቁጥር ሰባት ላይ ታገኙታላችሁ። የኢየሱስ ክርስቶስ ደም ከኀጢአት ሁሉ ያነጻል ይላል። ዮሐንስ ገና በምድረ በዳ ኤውላችሁ መንገድ ጥራ የሆኖ የንስሐ ስብከት እየሰበከ ሲመጣ እንደዚህ ብሎ ተናገረ፣ ለእስራኤል ነዋ በግዑ ለእግዚአብሔር ዘይሀትት ኃጢአት ዓለም ወልዱ ለብሩክ ከሰዓት የብርሃ። የግዙ ቃል ነው እንደዚህ የሚለው እነሆ የዓለሙን ሁሉ ኀጢአት የሚያስወግድ የእግዚአብሔር በጋ ላይ ይኋል። አባቶቻችንን እንወዳቸዋለን ሐዋርያቱን እንወዳቸዋለን ወይ? ጻድቃን ሰማዕታትን እንቀበላቸዋለን ወይ? የምንቀበላቸው ከሆነ እንግዲያውስ ኢየሱስ ክርስቶስን የሰበኩልን ያስተማሩን ነቢያቱ ሐዋርያቱ ናቸው። በመጀመሪያ ነቢያቱ ኢየሱስ ክርስቶስ ከሰማይ ሰማያት እንደሚወርድ ከቅድስት ድንግል ማርያም እንደሚወለድ፣ በበል ተመስቀል እንደሚሰቀል ስጋውን ቆርሶ ደሙን አፍስሶ ሕይወትና መድኃኒት እንደሚሆን ሲናገሩ ያብሎስ በመናፍቃን ካህናት፣ ባዓላውያን መኳንን፣ በካድያን ነገሥታት ልቦና አድሮ በሽመል አስደበደባቸው፣ በድንጋይም አስወገራቸው፣ በሰይፍም አስቀላቸው። ወገኖቼ ነገር ግን ትንቢቱ ይፈጸም ዘንድ ግድ ሆኖ ጌታችን ኢየሱስ ክርስቶስ ስለ ብዙ ሰዎች የኃጢአት ይቅርታ ደሙን አፈሰሰ። ዛሬ እነግራችኋለሁ በዚህ ኢየሱስ እያንዳንዳችሁ ንስሐ ገብታችሁ በኢየሱስ ክርስቶስ ደም ከኀጢአታችሁ ካልታጠባችሁ በስተቀር ወደ እግዚአብሔር መንግሥት የምትገቡበት ሌላ መንገድ የለም። ለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል እንደዚህ ብሎ የሚናገረን አነ ውእቱ ፍኖተ ጽድቅ ወሕይወት ወአልቦ ዘይመጽ አብአብ ዘይን በለይን ተሀብየ ይለዋል። የግዙ ቃል ወገኖቼ ሲተረጎም በዮሐንስ ወንጌል ምዕራፍ አስራ አራት ከቁጥር ስድስት ላይ የምታገኙት ቃል እኔ እውነትና ሕይወት መንገድም ነኝ በእኔም በቀር ወደ አብ የሚመጣ የለም አለ። አትልፉ፣ አትድከሙ። ኢየሱስ ክርስቶስ የቀደደውን መጋረጃ ለመስፋትም አትሞክሩ። ኢየሱስ ክርስቶስ የከፈለውን የቤዛነት ሥራ በሌላ ነገር ለመተካት አትሞክሩ። ወገኖቼ ሆይ ኢየሱስ የተሰቀለው ድራማ ለማሳየት አይደለም። ኢየሱስ የተሰቀለው የሰቦ

እነግራችኋለሁ ይሄ ቢሆንሮ እኔ መርጌታ ምስጢሩ መዝገቡ እባላለሁ። ከናንተ የበለጠ በቤተ ክርስቲያን የተማርኩኝ ሰው ነኝ። ነገር ግን ይሄ እውነት ሲበራልኝ ይሄንን እውነት ብዙዎች እንዲበራላቸው ብዬ ነው የምናገረው። የታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ ስምንት ላይ እንደዚህ ብሎ ተናገረ። እኔ አለ የዓለም ብርሃን ነኝ የሚከተለኝም ቢኖር የሕይወት ብርሃን ይሆንለታል አለ። ዛሬ ከድቅድቅ ጨለ እንድትወጡ ይሄ ብርሃን እንዲበራላችሁ እነግራችኋለሁ። መጽሐፍ ቅዱስ በአንደኛ ጴጥሮስ መጽሐፍ ምዕራፍ ዘጠኝ ምዕራፍ ሁለት ቁጥር ዘጠኝ ላይ እንደዚህ ብሎ ይናገራል። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ወገኖቼ ለርስቱ መለየት ትፈልጋላችሁ ወይ? የእግዚአብሔር ልጆች መሆን ትፈልጋላችሁ ወይ? የዘላለም ሕይወት ማግኘት ትፈልጋላችሁ ወይ? እንግዲያውስ የዘላለም ሕይወት የሚገኘው በማመንና በማመን ብቻ ነው። ልጅ መሆን የሚገኘው የውላችሁ ወደ መንግሥተ ሰማያት መግባት የሚቻለው በእግዚአብሔር ልጅ በኢየሱስ ክርስቶስ ማመን ሲ